ቤኒ በጣም አከበርኩ ጌታን ምክንያቱም በራሴ የምትተማመኑ ወንድ ስለሆንክ ማለት ነው። አንዳንዶቹ በእውነቴ እንደዚህ ብላለች በቃ ምናምን ይላሉ፣ እና ግን እንደምታዩት ደስ በሚል ይቅርታ ነው የጠየቃት አበባው ራሱ ሲያምር። ሄሉዬ እንግዲህ እንደዚህ አፈረች እኮ ተሽኮረመች ምናምን፣ አበባውን እንደዚህ ስታሸተው ያለው መዓዛ አጤቁኝ፣ እኔ ራሱ ሸተተኝ ትላላቸው። ብቻ ግን የሆነ ደስ ሲሉ ያቸው ሄሉዬ ስትሽኮረመ አበባው እንደዚህ ስታሸተው፣ እሱ ራሱ እንደዚህ አበባውን ትስይል ምናምን ብቻ ደስ የሚል ጊዜ ነበረ። እግዚአብሔር ይመስገን። በነገራችሁ ላይ የማያልፉ ቀን የሉ፣ ሁሉም ነገር በትግስት ካለባችሁት፣ ትግስት የመሰለ ነገር የለም። እንግዲህ ሄሉ እንዳያችኋት ብዙ ከባባድ ነገሮችን በትግስት ስላለፈች ነው ዛሬ ይቅርታ እንዲጠይቃት ያደረገችው። እና አንዳንዴ ብዙ የምናሸንፋቸው ነገሮች በመናገር አይደለም፣ በዝምታ በመታገስ ነው። አንዳንዴ ቦቅ ብለን ነገሮችን በማጋነን ምናምን ቢሆኑ ነገሮች የሉም። ስለዚህ ሰላም ሰላም ሰላም። ውድና የተከበራችሁ የሙቻና ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ትረፍርፍ ይበልልኝ። ላክ፣ ሰብስክራብ፣ ሸር ማድረጋችሁን አትርሱ። እንግዲህ የሉዬ ና ቢንዬ እንደምታያቸው ፏፈሽ ብለው ደስ የሚል ቀን ነበር ያሳለፉት ትናንት፣ እግዚአብሔር ይመስገን። ዛሬ ደግሞ እንግዲህ ቲቱ ይቅርታ ጠይቃለች ብዬ አስባለሁ። ግን አንዳንዴ ዋናው የሆነ የሚወዳችሁ የወደዳችሁ የሚጠላ ማለት እንደዚህ አይጣላችሁ እንጂ ሌላው ሶስተኛ ወገን ምንም ማድረግ አይችልም። ገባችሁ? ለምሳሌ ቢኒ ሄሉን እያፈቀራት እየወደዳት እቲቱ ምንም ማድረግ አትችልም። ዋናው ነው የቢኒ ውሳኔ ነው እና እንዲሁም ደግሞ እንዳያችሁት በራሱ ሙሉ ኮንፊደንስ ያለው ልክ እንደ ሄሉ ያለ ጀግና ነው እና ብቻ ይመቻችሁ። ምንም ቃል የለኝ። እግዚአብሔርም በጣም ደስ ብሎኛል እንደዚህ ሁለታችሁ በድጋሚ ቅርታም ስለተባባላችሁ ደንግጫ ነበር። እውነት ለመናገር ያው ምናምን ነገር ብቻ ግን እግዚአብሔር ይመስገን ስለ ሁሉም ነገር እና እንኳን ደስ አላችሁ ለማለት ነው። ዛሬ ደግሞ ሁሉ ነገር ሰላም ይሆናል ብዬ አስባለሁ። በተረፈ ሳልመጣ ስለቀረው ስለ ማለት ደበረኝ ታውቃላችሁ። ስለ ሄሉ ሳልናገር ና ለዛን የመጣሁት ማለት ነው። በጣም ወዳችኋለሁ፣ አክብራችኋለሁ። ሰብስክራይብ አድርጓት፣ ደግሞ መቶ አምሳኬ ትግባ። መልካም ጊዜ ይሉላችሁ ባይ